ድንገተኛ ሞት እጅግ ልብ ይሰብራል። ዛሬም የተሰማው ዜና መላ ኢትዮጵያንን ያስደነገጠ በተለይም የኪነ ጥበብ ቤተሰቡን ልብ የሰበረ ሆኗል። ከሞት በላይ አሟሟት ሲከፋ ሕልፈትን አምኖ ለመቀበል የሚያስቸግር ያደርገዋል። እርሷም ዕለቱን ከእንቅልፏ የነቃችው እንደ ሌሎች ቀናት በሰላም ነበርና ሰላም ያሳደርከኝ ሰላም አውለኝ ብላ የዕለት ተዕለት ተግባሯን ለመከወን ትሰናዳለች። ወደምትወደው የሥራ ገበተዋ ልታቀና እንዲሁም ከጓደኛዋ ጋር ወደያዘችው የምሳቀጥ ቀጠሮ ለመሄድ ሻወር ወስዳ ልብሷን በመቀያየር ትዘገጃጃለች። በዚህ መሀል ግን አንድ እንግዳ ስሜት ይሰማታል። ብርድ ብርድ አለኝ ስትልም የተሰማትን ስሜት ትገልጻለች። ነገር ግን ይህ ብርድ ብርድ የሚል ስሜት ልብስ ደራርባ በሙቀት የምታጠፋው አልሆነም፣ ይለቀኛል ብላ የምትተውም አልነበረም። ይልቁንም ስራ ልትሄድ የተሰናዳችውን አርቲስት ወደ ሞት ሸኝቷታል። ብርድ ብርድ አለኝ ባለች አፍታ በመኖሪያ ቤቷ ህይወቷ አልፎ ተገኝቷለች። እጅግ በሚያስደነግጥ ሁኔታ ስራ ልትሄድ የተዘጋጀችው ምሳ ለመብላት ከጓደኛዋ ጋር የተቃጠረችው አርቲስት ፍሬህወት ላትመለስ ማሸለቧ ተሰምቷል። ይህችን ተወዳጅ አርቲስት በድንገት የተነጠቀው የኪነ ጥበብ ቤተሰብ ከባድ ድንጋጤና ሐዘን ውስጥ ይገኛል። በርካቶች ሞቷን ማመን እንዳቃታቸው በመግለጽ ሐዘናቸውን እያጋሩ ይገኛል። ያሰቡትን ሳይከውኑ የመጨረሻ ቃል እንኳን ለመናገር እድል ሳያገኙ እንደው ድንገት ማለፍ እጅግ ልብ የሚሰብር ነገር ነው። ልብሷን ቀያይራ ስትጨርስ ልታቀናበት የነበረው የሀገር ፍቅር ቲያትር ቤት የአንጋፋ ባለሙያውን አስክሬን ለመሸኘት በድንጋጤና በሐዘን ተሞልቶ እየተሰናዳ ይገኛል። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምንቆይታችኋል። በዛሬው መሰናዶ ለኪነ ጥበብ ቤተሰቦች ድንገተኛ ሀዘን ስለሆነው የአርቲስት ፍሬ ህይወት ባህሩ እልፈትን አስመልክቶ እየወጡ ያሉ አዳዲስ መረጃዎችን እንነግራችኋለን። ለመሆኑ ይቺን የሚያውቋት ሁሉ የዋህነቷንና ተጫዋችነቷን የሚመሰክሩላትን ፍሬ ህይወት ድንገት ህይወቷን ያሳጣት ምንድን ነው? የሙያ አጋሮቿስ ምን እያሉ ነው የሚለውን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እያደረጋ ያላችሁ ቤተሰብ በመሆን ቪዲዮውን ላይክና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። አርቲስት ፍሬወት ባህሩ የሀገር ፍቅር ቲያትር ቤት ድምቀት እንደሆነች ይነገርላታል። ለታመመ ጠያቂ፣ ለተቸገረ ደራሽ፣ ለደገሰ አድማቂ መሆኗንም ሁሉም የቅርብ ሰዎች የሙያ አጋሮቿም አብዝተው ይመሰክሩላታል። ዛሬም ድረስ በህዝብ ልብ ውስጥ በቀረው የቀለጠው መንደር የተሰኘው ቲያትር ላይ ባሳየችው ድንቅ ተውኔትም ብዙዎች በደስታ ሆነው ያስታውሷታል። ሰው ተሰብስቦ ካለበት ሳቅና ጨዋታው ከደመቀ ፍሬ መኖሯ ይታወቃል ሲሉ ስለ ጨዋታ አዋቂነቷና ሳቅ ፈጣሪ ማንነቷ የሚመሰክሩላት የሙያ አጓሮቿ ልክ እንደ ቤተሰብ የምትሆን የፍቅር ሰው እንደሆነችም ይናገራሉ። ይህም በሚያውቁ ሰዎች ብቻ ተመስክሮ የሚታለፍ አለመሆኑ እርግጥ ነው። በተለያዩ አጋጣሚዎች በሰራቻቸው የኮሜዲ ስራዎቿና ለቃለመጠይቅ በቀረበችባቸው አጋጣሚዎች ሁሉ ተመልካችን በማዝናናት የማትታማ መሆኗን ህዝብ ሁሉ የሚፈርደው ጉዳይ ነው። መቼም ሰው ሁሉ ሟች መሆኑ የማይካድ ሐቅ ቢሆንም ድንገተኛ ሞት ግና ለማመን የሚከብድ ነውና ሆነችውንና ብዙዎች ከፊቷ ሳቅ ማይጠፋውን ተጫውታ አጫዋች የሆነችውን የፍሬን ድንገተኛ ሞት ለማመን ተቸግረዋል። ለመሆኑ አርቲስቷን የገጠማት ምንድን ነው? ፍሬ ህይወት ጠዋቱን እንደ ሌሎች ሰላማዊ ቀናት ነበር። ከእንቅልፉ አይነቃችው ታዲያ ምሽቱን ከወዳጇ ጋር ተደዋውላ ለዛሬ ቀን ምሳ አብረው ለመብላት ተቀጣጥረው ስለነበር ወደ ስራ ቦታዋም አቅንታ በዛውም ከጓደኛዋ ጋር ወደ ያዘችው የምሳ ቀጠሮ ለማቅናት ሻወር ወስዳ ልብሷን ትለባብሳለች። በዚህ ሰዓት ግን ብርድ ብርድ የሚል ስሜት እንደተሰማት ተናግራ ነበር። ይሁን እንጂ ሶስት ሰዓት ከሰላሳ አካባቢ ግን ቀጠሯዋ ጋር ሳትደርስ ወደ ስራ ገበታዋም ሳታቀና በመኖሪያ ቤቷ ውስጥ ህይወቷ ቷ ማለፉ ተሰማ። ይህ እጅግ አስደንጋጭ ዜና ብዙዎችን አሳዝኗል። በርካቶችም ሀዘናቸውን እያጋሩ ነው። ከእነዚህም መካከል ቤተልሔም ለገሰ ቀጠሮ አልነበረን እንዴ? ስትል ጠይቃ፣ ምነው ሞት እንዴ ቀለለ የመኖር ጉጉትሽ፣ ብሉ ጠጡ ማለትሽ ለዚህ ነው ስትል፣ እውነት ከፋይም በማለት ሀዘኗን ገልጻለች። ከቤተሰቦቻችንና ከወዳጆቻችን አንዷ ዛሬ በሞት ተለይታናለች፣ በማለት ሀሳቡን የገለጸው ደግሞ አደም ሁሴን ነው። ከቤታችን አትጠፋም፣ ረመዳን ከኛ ጋር ነች። አርቲስት ፍሬወት ፍሬ፣ ነፍስሽን የማረው በጣም አዝኛለሁ ሲል ሐዘኑን ገልጿል። አንጋፋዋ አርቲስት ፍሬወት ባህሩ አረፈች። ፍርዬ ከሰው ተግባቢ፣ ሰው አክባሪ፣ ሰላምተኛ፣ ሰው ወዳጅ ወዳጅ ናት። እግዜር አይሳሳትም እና የእኔ እናት ሰላም ረፊ ስትል ሐዘኗን በመግለጽ ሀሳቧን ያሰፈረችው ደግሞ ፍሬወኒ ገብረ ጻዲቅ ናት። ከሰሞኑ ጉንፋን ነገር ይዟት ከመታየቷ በቀር ለሞት የሚያደርስ ህመም እንዳልነበረባት የቅርብ ሰዎቿ ተናግረዋል። ይሁን እንጂ የሰው ልጅ በሞት የሚጠራበት የራሱ የሆነ ምክንያት አለው እና ድብርዳለኝ ስትል በገለጸችው ምክንያት ሞታ ተገኝታለች። አርቲስት ፍሬወት ባህሩ ከአባቷ ከአቶ ባህሩ ለጋስና ከእናቷ ከወይዘሮ ውቢት በየነ በ1951 ዓ ም የተወለደች ሲሆን በተለምዶ ጣሊያን ሰፈር ከሚባለው ቦታ ነበረ ትውልድና እድገቷ። ፍሬወት በአጋዚያንና በአርበኞች ትምህርት ቤት የተማረች ሲሆን ገና በልጅነቷ ነበር የኪነ ጥበብ ፍቅር ያደረባት። አርቲስቷ በሀገር ፍቅር ቲያትር ቤት በ1969 ዓ ም በውዝዋዜና ዳንስ ከተቀጠሩና ችሎታቸውን በመድረክ ካሳዩት ከያ ኢትዮጵያውያን መካከል አንዷ የነበረች ስትሆን ጎበዝ አክሮባቲስትም እንደነበረች ይነገርላታል። ከዛም ወደ ቲያትር ተቀላቅላ በርካታ ቲያትሮችን በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከልም ታጋይ ሲፋለም፣ የፊት እድፍ፣ ረመጥ፣ ነቃሽ ፎርፌ፣ የቀለጠው መንደር፣ የላስቲክ ህንፃና ቀዩ ማጭድ የተሰኙ የሚገኙበታል። በተለይም የቀለጠው መንደር ቲያትር ላይ ልዩ ክሎቷን ማሳየት ችላለች። በተፈራ ወርቁ በሚመራው ተስፋ ኢንተርፕራይዝ ውስጥ በሙያዋ ያገለገለችው ፍሬወት ባህሩ በሁለገብነቷ ብዙዎች አድናቆትን ይቸሯታል። ከተሳተፈችባቸው የፊልም ስራዎቿም በከፊሉ መፈንቅለሴቶች፣ ጉራማይሌ፣ እጅጋየውና እያንጓለለ የሚሉም ይጠቀሱበታል። በነዚህም በተሳተፈችባቸው ፊልሞች ከበርካ ቶች ዘንድ አድናቆትን አትርፋለች። በአጠቃላይ በጥበቡ ዓለም 48 ዓመት የቆየችው አርቲስት ፍሬ ሕይወት ሁለገብ መሆኗም ይነገርላታል። አርቲስቷ በአንድ ወቅት በቴሌቪዥን ጥበብ በፋና ሳምንታዊ የመዝናኛ ፕሮግራም ላይ በተጋበዘችበት ወቅት ጋዜጠኛው ሁለገብ አርቲስት መሆኗን የሰራቸውንም ስራዎች እየዘረዘረ ካቀረበው በኋላ በየትኛው ዘርፍ ብትጠራ እንደምትወድ ሲጠይቃት ሁሉን በአንድ መባል ነበረብኝ ስትል መልሳለች። የዛሬ 37 ዓመት ከሀገር ፍቅር ባልደረባ ከሆነው ከአቶ አስፋው በቀለ ጋር ጋብቻ መስርታ ሁለት ልጆችን የወለደች ሲሆን አራት የልጅ ልጆችንም ለማየት ታድላለች። አርቲስት ፍሬወት ባህሩ መኖሪያ ቤቷ አውሊያ ትምህርት ቤት አካባቢ ሐምሌ 19 ሆቴል አካባቢ እንደሆነ የተገለጸ ሲሆን ወዳጅ አድናቂዎቿ በመኖሪያ ቤቷ ተገኝተው ሀዘናቸውን መግለጽ እንደሚችሉም ተነግሯል። አርቲስት ፍሬወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት እስከ አራት ሰዓት ባለው ጊዜ ባደገችበት ባገለገለችበት እጅግም በምትወደው ሀገር ፍቅር ቲያትር ቤት የክብር ሽኝት እንደሚደረግላትም ተገልጿል። የቀብር ስነ ስርዓቷም ከሽኝቱ በኋላ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ ወዳጅ ዘመዶቿ እንዲሁም አድናቂዎቿ በተገኙበት ይፈጸማል። ውድ የአማሪያቱ ቤት ቤተሰቦች እኛም በአርቲስቷ ድንገተኛ አልፈት የተሰማንን ሀዘን እየገለጽን ለቤተሰቦቿ መጽናናት በመመኘት መሰናዶውን አበቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌሎች ወቅታዊና ማህበራዊ መሰናዶዎች እስክንገናኝ በያላችሁበት ቸርቆዩልን